ሰላም ሰላም ውድና የተከበራችሁ የኔ ቻናል የተከታታይ ሰላማችሁ ይብዛልኝ። ውዶቼ ዛሬ በቃ ሰው ሕሊና ያለው ሰው እውነት እናቃለን። ወንድሞቻችን ወንድሞቻችሁ እንደዚህ ስደት ሀገር የሄዱ በበረሃ ምናምን ነገር ይህንን ነው ህመሙን የምታውቁት። እንደዛ አይነት ነገር ሲደርስባችሁ ነው የደረሰባችሁ ታውቁታላችሁ። የእናተን ጭንቅ ማለት ነው። እና ዛሬ ብሩኬ አንድ ነገር ይዞ መጥቷል። ያው በትክታክ ገጥ ነው የሰራው። እባካችሁ በቻልነው መጠን ወንድማችንን የምር እናግዘው። አውቃለሁ በዝን ሰዓት በዚህ ጊዜ ስደት የኔ ወንድም አልገባም የምትሉ ካላችሁ እውነት እውነት ጀግና ነው ወንድማችሁ፣ ማለት ነው ብቻ። በበረሃ ወንድሞቻችንን የሰደድን ተሰደውብን ስንትና ስንት ፈተና ያዩብን ያንን ህመም ያንን ስቃይ የምናቅ የደረሰብን እናውቀዋለን። እና እባካችሁ ብሩኬ የሰራውን ቪዲዮ ትክታክ ላይ ካያችሁ፣ ያው የባንክ ቤትም አካውንት አስቀምጧል። በቻል ነው መጠን ወደ አንድ ሚሊዮን አካባቢ ነው ገንዘብ የተጠየቀው። ልጁ ወደ አራት መቶ ሺህ አሁን ተሰብስቧል። ሰፖርት እናደርገው አድርጉት እያለ ነው ብሩኬ። ብሩኬ ደግሞ ማለት ነው ይሄንን ማስታወቂያ በፔጅህ ላይ ስለሰራክ እንደዛ አይነት መልካም ነገር በመስራትህ እኔ በጣም ደስ ብሎኛል። እግዚአብሔር ይጨምርልህ፣ ቀጥልበት። ምክንያቱም ውዶቼ በአሁኑ ሰዓት ማስታወቂያ እንኳን ለመስራት እንደ ሰውን ሰፖርት ለማድረግ ስንት ሰው ነው ፈቃደኛ የሚሆነው? አስባችሁታል? እና አይሚን ብትሆኒ ብሩኬን ብትሆኑ በቻላችሁ መጠን እንደዚህ አይነት ነገር እንትን ስትባሉ እንደው እንደዚህ አይነት ነገር አድርጉን፣ አግዙን ሲሏችሁ በአጋጣሚ በአካባቢያችሁ በማንኛውም ስፍራ እንደው ስሩ። እውነት ተፈጣሪ ታገኙታላችሁ። ወንድማችን ደግሞ ቅዱስ ሚካኤል የአመቱ በለተቀኑ ከገባበት ችግር ለእናትክ ያድንክ ያውጣህ ማለት እፈልጋለሁኝ። በጣም ያስጨንቃል ውዶቼ፣ የምር ስደት ከባድ ነው። በተለይ ለወንድ ልጅ ፈተና ነው፣ የምር ነው የምላችሁ። መደብደብ አለ፣ ረሃብ አለ፣ ብዙ አይነት አይ አለ፣ ብዙ አይነት መከራ አለ። ለዛ ነው ህገወጥ ስደትን እምጠለው እኔ አልወድም። ግደሉኝ። ህገወጥ ስደት ይሄዳሉ፣ በባህርም ይሄዳሉ። ሴቶች፣ ጀግና ሴቶች። እኔ አልችልም፣ ይቅርታ አድርጉልኝ። እኔ እፈራለሁ። ውሃጥም አለ ብዙ ነገር አለ እና መደፈር አለ ብዙ ነገር አለ እና አንዳንድ ጊዜ የሆነ በቃ በራሳችሁ ላይ ዋጋ የምትከፍሉበት አጋጣሚ አለ። ይሄንን ነው ማለት ንፈልገው። ሌላው ነገር ደግሞ የሀይሚዬ ውበት ሀይሚዬ ማለት ነው። ወደ ሀይሚዬ ስመለስላችሁ ምን አስበች ነው ፊትሽን፣ ሳታሳይን ይሄ ራስሽ ጠጉር ነው ወይስ አርቲፊሻል ነው ነ ያለው እና ቅማምዬ ጠጉሯን ስትሰራ የኒ ቅማም፣ የኒ ቀዳማዊት ፊቷን ዞር አድርጋ ብታሳየን ምን አለበት? ይሄ የታሳቢነት ይሆንልን፣ ምን አለበት ነገሩ እኮ ነገር እኮ እኛ ሺት ጀርባሽንም አይተን የምንጠግብ ሰዎች ነን። ጀርቤንም ቢሆን አይታችሁ እናንተ ትጠግባላችሁ አውቃለሁኝ ብለሽ ነዋ። እናሳ እኛ እንጠግባለን። አረ የእጅሽን ጥፍር ብቻ አንስተሽ ብትፖስት ይችልን እኛ እንጠግባለን። ዓይንሽን እንዳይ ነው ነው የምንቆጥረው። ዓይንሽን እንዳይ ነው ነው የምንቆጥረው። እና ዛሬ የቡርጌና ያይም የቀን ነው ፈታ እያሉ ነው ፈታ ፈታ እያሉ ነው። ስቶሪ ላይም ፎቶ እንትን የሆነ ቪዲዮ ፖስት አድገዋል፣ እየተገባበዙ ነው ትላላችሁ። እንደዚህ ፍቅራችሁን ያብዛላችሁ መድኃኒዓለም ማለት ፈልጋለሁኝ። ለማንኛውም ቀጣይ ግን ፊትሽ እየታየ ሀይምዬ በዝ ጠጉር ስሬት እንደምትለቂልን ተስፋ እናረጋለን። እኔ ለጊዜው ጀርባሽ እናያዩትኝ ይሁን ይሁን እስኪ ይሁን ብሏል።